አማ ነው እንግዲህ አላ አዎ እሷ አማራ ናታ፣ ትባላለች ተዋውቃት፣ የፍቅር ጓደኛ ናትና፣ ትላንት ነው ከመጨረሻኛ በጣም ጨንቁን ጨንቁን ማለት ነው። ፋሩክ ይበቀግ በጣም ግራ ገብቶ መጨረሻ ላይ ፍቅር ያለችበት ሁኔታ ለማግኘት የመጨረሻ አማራጫችን ብቻ ሳይሆን፣ በጣም ጓደኛዋ እሷ ነች። እናቷ ትነግራት መረጃ ላይ ያለው ነገር ልጅ ልትነግረን አልፈቃደኛ አለችም። ነው ፋሩቄ እንደተደዋወሉ ደርሰንበታል። መጀመሪያ አውቀናል። አምጥተን አሁን ከጠየቅናት በኋላ እሷ ቪዲዮ ነው ሞክሪ በጣም ግን ነገር ከትናንት ወዲያ ደውላልኝ እያወራን እያለቀሰች ነበረ። መልእክቷንም ነግራኝ ሳትጨርስ ስልኩ ተቋረጠ። ደጋግሜ ብደውል አይሰራልኝም ነው ያለችው። ቤት እያለቀሰች ነው። ልጅቷን ይዘና ደምታ ነው ያለች፣ ነፍስ አልፈምስ ያለች ነፍስ። እኔ ግርም የሚለኝ ሰው አንድ ሰው የሆነ ነገር ሆነ ሲባል አጋጣሚውን ተጠቅሞ በዛ ሰው ስም አካውንት መክፈል በዛ ሰው ስም የሆነ ያልሆነ እያመጡ መነገድ በጣም ያስጠላል። በሰው ጭንቀት መደሰት በጣም ይደብራል። እውነት ለመናገር ማለት ነው። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻነ ቤተሰቦች እንዴት ናችሁ? ደህና ናችሁ? አለሁ እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላም ፍቅር ጤና አመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን ህዝባችን እንዲጠብቅልን ሁላችንም በየሃይማኖታችን እንጸል እያልኩኝ ቪዲዮውን ስጀምሩ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ በተለይ ለእነዚህ ድንዙዝ እና ደነዞች እንዲደርሳቸው ብታደረጉልኝ በጣም ደስ ይለኛል። እንግዲህ ከትናንት ወዲያ በሰሩት ቪዲዮ አምጥቼ ቪዲዮ ሰርቼ የላችሁ ነበረ ምክንያቱም ብዙዎቻችሁ የዋህና ቅልብ ስላላችሁ ሰው ያወራውን ነገር ሁላ እውነት አድርጋችሁ ወስዳችሁ ራሳችሁን ጭንቀት ውስጥ የምታስገቡ በጣም ብዙ እህቶቼ ስላላችሁ የስደት እህቶቼ እናንተን በክፉ ነገር ማጣት ስለማልፈልግ እነሱ ያደረጉትን ወይም እነሱ የሰሩትን አምጥቼ ምላሽ ለመስጠት ተገድጃለሁ ማለት ነው። በሚሰሯት ቪዲዮ እያንዳንዷ እየመጣሁ እኔ ለእናንተ እውነታውን መግለጽ እፈልጋለሁ ማለት ነው። እነዚህ ልጆች አካውንት ላይ ብዙዎቻችሁ ገብታችሁ እያለቀሳችሁ እባካችሁ ፍቅርን አንጦልነ እባካችሁ፣ የት ገቡ፣ ችግሩን ፈልጉልን እያላችሁ እያለቀሳችሁ ያላችሁ ልጆች ስላላችሁ እውነታውን ስሙ ማለት ነው። በመጀመሪያ እነዚህ ልጆች ፍቅርን የሚያውቋት በቪዲዮ ነው። እኔ አራት ነጥብ አስረግጬ ስነግራችሁ ለምን፣ እንዴት እንደዚህ ልትቻልሽ ካላችሁኝ፣ እቺ ጓደኛ ተብላ የሚስጥር የልብ ሰው ተብላ የተባለችው ልጅ ፍቅርዬ ከዓመት በላይ ዩቲዩብ ስትሰራ አንድ ቀን አይታችኋታል? ያየ ሰው ጥያቄ እዚህ ጋር መልስ ይመልስልኝ። በቃ መጨነቅ ምናምን አይደለም፣ አሁን እዚህ ጋር ግልጽ እየሆነ እየተነጋገርን እንድናልፍ ስለምፈልግ ነው። እውን እችን ልጅ ታቋታላችሁ? እኔ የማውቃቸው በእሷ አካውንት ላይም ሆነ በፉፉዬ አካውንት ላይ ሲመጡ የነበሩት እነ ነላ ማናት፣ ሴቷ ደግሞ የእሷስም ብዙ ጊዜ አያዝልኝም ማለት ነው። እነሱን ነው የማውቀው፣ እኔም ማለት ነው ዩትዩብ ላይ የልብ ጓደኛ የምትባለው እንግዲህ ዩቲዩብ ላይ በእናታችሁ ስሟን በኮሜንት አስቀምጦልኝ ስሟ ስለሚዘወርብኝ ነው። አሁንም ትሰራለች አንዳንዴ ማለት ከነላጋ ምናምን የምትሰራለች። እሷ ናት የፍቅርዬ የልብ ጓደኛ። ቡታጅራ ላይ በነበረች ሰዓት እኛ የምናውቀው ነው የምናወራው፣ ገባችሁ? ሌላው ሲቀጥል ደግሞ የከፋና በጣም አስጨናቂ ችግር ካለ ፍቅርዬ ልንረዳት በቃ እንረዳት አለን ተብሎ የሚታሰብ ነገር ካለ ደርባባዋ መልካሟ ነገሮችን ታግሳ በቀ- ጠንክራ ያሳደገቻት እናትም አባትም ሆና ያሳደገቻት ጀግና እናቷ አለች። የኢትዮጵያ ሕዝብ ወይም ደግሞ እኛ የምንወዳት ኦዲንሶቿ ፍቅር በገባችበት ችግር ላይ እኛ የምናስፈልጋት ከሆነ ወላጅ እናቷ አለች። አካውንቷን ባታገኘው እንኳን ሌላ ሰው ቻናል ላይ መታ መናገር ችላለች። የኢትዮጵያን ሕዝብ እርዱኝ፣ ልጄ እዚህ እዚህ ችግር ውስጥ ነው ያለችው ልጅ የምትወጣበት ነገር አግዙኝ፣ ትላለች። አያችሁ፣ መቀደድ ምንም አስፈላጊ አይደለም። በህይወት ላትኖር ትችላለች። ገለመሪ ምን ነው እናንተ ፕላኔት ላይ አየር ላይ ነው ያለ ነው አላችሁ ወይ፣ ደግሞ የሆነ በቃ ከሌሎች በላይ እኛ ተጨንቀናል አላችሁ። ሁለት ሺህ ሰብስክራይብ ይዛችሁ ይሄን ያክል ሰው ማስጨነቅ ሰው ማረበሽ በቃ እኛም ተጨንቀናል ያለችበትን አናቅም ብላችሁ ቪዲዮ ብትሰሩ ምን አለበት? የምታውቂው ነገር አለ፣ በስልክ ተደዋውለሽ ነበረ። ፍቅርዬ ከጠፋሽ ጀምሮ አስረግጬ የምነግራችሁ ነገር በስልክ ያወራችሁ ሰው የለም፣ የለም ምን ታመጣላችሁ አለ ካላችሁ ቮይስ አምጡልኝ፣ ኑ ማስረጃ አምጡልኝ። በውስጥ እናወራታለን የምትሉ ልጆች ጭምር ማለት ነው የፍቅርዬ ስልክ ሰርቶልን አናግረናታል የምትሉ ልጆች ካላችሁ አንጡ ቮይስ፣ ልመናችሁ ዝም ብሎ ሁሉም የጉንጩን ነው እያመጣ የሚያወራው እዚህ ጋር ማለት ነው። ተጨንቀናል። አዎ ተጨንቀናል፣ ሁላችንም የሆነችውን ነገር እግዚአብሔር ባለችበት እንዲያስተካክልላት ገባችሁ፣ ችግሮቿን እንዲፈታላት። እኔ አለ የተባለ አካባቢ ያለ ሰው ሁሉ ጠይቅ ያለው በቃ፣ ለምን አልነግራችሁ። ግን ትክክለኛ መረጃ የሚነግራችሁ ሰው የለም። አንድ አይነት ነገር ገባችሁ፣ አንድ አይነት ነገር ሲሆን በያልታወቀ አየር ላይ ያለ ወሬ እንደሆነ ትረዱታላችሁ። እኔ ዝም አላልኩ። እውነት ለመናገር ማለት ነው ወጥቼም እዚጋ እኘኝ ማለት አልፈለግኩ፣ ማውራትም አልፈለግኩ። እንደ ማንኛውም ሰውም እየተጨነኩኝ ነው። ግን ደግሞ በቂ መረጃ ያላስኩትን ነገር ጫፍ ያስኩ ብዬ መጥቼ እናንተ ጋር በዚህ ልክ ሰው ማስጨነቅ ወይም ደግሞ ለሰው ወሬ አምጥቼ ማውራት አልፈልግም። የኔ ቻናል ሲቀር የሚቀር ነው። ገባችሁ? ፍቅርዬ ግን የምትኖርናት ነገ መታ የምትለው ነገር ይኖራታል። ገባችሁ? ይህ የሚቀመጥ ቪዲዮ ነው። ይህንን ስታይ ይህንን ሲያዩ ምን እንደሚሰማቸው ምን ነው እናንተ አይምሯችሁ እንዴት ነው ለማሰብ አይደለም? እንደተፈጠረው አጋጣሚ በጣም ካያችሁ፣ አንድ ሰው ዩትዩብ ከፍቶ ሲመጣ በተለይ የተበደሉ ልጆች ካያችሁ፣ ነፂ ፍቅርም ሲመጡ ፉፉ፣ ሌሎችም እኔ ጠርቼ የማልጠቅሳቸው በሙሉ አንድ አነጋጋሪ የሆነ ሰው ሲመጣ ዩትዩብ ሲከፍት ፌክ አካውንት ነፍ ነው፣ ወላ ቲክቶክ ወላ ዩትዩብ። ለምን በሰው ስም ትነግዳላችሁ? ለምን የራሳችሁ ነገር ሊኖራችሁ አይገባም? አቋም ያለው ነገር ለምን አትጠቀሙም? ሁልጊዜ ሰው ተንተርሶ ማደግ፣ ሰው ተንተርሶ መኖር ለምን አስጨንቃችሁ ተጨንቃችሁ? ኦኬ፣ ሰላማዊ ሰው ሆኖ የመጣ ሰው እያየ ነው የሚኖር ሰው ችግር የለውም። አሁን ላይ ግን እነዚህ ልጆች ምን ደረጃ ላይ እንዳሉ ምን እንደገጠማቸው ሳናቅ በእነሱ መነገድ አይከብድም? ለምን አታስበው? ለምን አእምሯችሁን እኔም ነገ ምን እንደሚገጥመኝ አውቃለሁ ብላችሁ ለምን አታሰሩትም? ለምን ለማያውቁት ስደት ላይ ላሉ እህቶቻችን ጭንቀት ትሆናላችሁ? እናንተ ልቁ ከልቡ የሚከታተል ሰው እኮ አለ። በቃ የሚያወሩት ነገር እውነት ነው ብሎ የሚረዳ ሰው አለ። አሁንም ቢሆን እዛ ቻናል ላይ እየገባችሁ ጭንቀታችሁን የምታሳዩ ልጆች ተቆጠቡ። የሚያወሩት ከእውነት የራቀ ውሸት ነው። በቃ ውሸት። እንደው ትክክለኛ ነገር ቢኖር የሆነ ነገር ማስረጃ ቢኖራቸው እንደው በፊት ቪዲዮ ላይ የምናያቸው የምናያቸው ልጆች እንኳን እራሱ ወጥቶ ይናገሩ ነበረ። አንደኛ ይሄ የገጠማት ነገር ሰዎች ቢያውቁ እንኳን ግልጽ ማውጣት ያልፈለጉት ነገር ሊኖር ይችላል። ሁለተኛ የፈጣሪ እንጂ የሰው እርዳታ አላስፈልጋት ይሆናል እች ልጅ በቃ ይሄንን ያሱ። ምክንያቱም አንድ ሰው የሰው ልጅ በሰማ ቁጥር ምናልባት የእውነት የሚያግዝ ሊኖር ይችላል፣ ግን ደግሞ በዛ ችግር የሚደሰትም ይኖራል። ምክንያቱም ሰይጣናዊ ነገር በቃ የተተናኮለው ሰው ማለት ነው ሰይጣናዊ ነገር የተላለፈበት ሰው የሚያደርገውን የማያቅ ሰው ሊደሰት ይችላል። ገባችሁ? ይሄ ነው እውነታው። ይሄ ነው አንድ ሰው የሆነ ነገር አድርጎ ወይም ደግሞ የሆነ ነገር ሆነ ሲባል ሁልጊዜ ዩቱብ ወይ ትክቶክ ማሳደጊያ አታደርጉት። በቃ እኔ ቪዲዮ ላረዝምባችሁ አልፈልግም። ቤተሰብ ጭንቀታችሁ ስለገባኝ ነው። ችግር አለ አው የለም አንል፣ ምክንያቱም ይችልች ያለ ምክንያት አጠፋም። ይሄ ግልጽ ነው። ድሮም ትጠፋ ነበር፣ ምናምን ገለመሌ ገለመሌ፣ ይህን የሚያወሩትን እኔ አልቀበልም። ግን ችግሩ የጠና ማለት እኛም የምናስፈልጋት ቢሆን ኖሮ ወላጅ እናቷ እምዬ የራሱ ዝም አትልም። ስለዚህ ተስማማ በቃ ነገ ሌላ ቀን ነው። እግዚአብሔር ፈቅዶ መታ እንደ ድሮ አስስቅ ስትጫወት እንድናያት በጸሎት እናስባት። ይሄ አሉባልታ ወሬ፣ ትርኪ ምርኪ አትስሙ። እህቶች ከልብ እንደምትጨነቁ ስለማውቅ ነው። በውስጥም በውጭ በጣም ብዙዎቻችሁ በቃ እያጨናነቃችሁኝ ስለሆነ ስለማውቅ ነው። እኔ እውነታውን እውነታውን ባቅ እንኳን ማለት ብደርስበት ባቅ ሳይሆን ብደርስበት እንኳን እራሱ ለእናንተ እንዲነው ብዬ ይፋ መጥቼ አላወራም። ምክንያቱም ማውራት ያለበት በጣም ብዙ ሰው አለ፣ ብዙ ቤተሰብ አለ። እኛ የዚህ ቲክቶክ ላይ ያወቅናት ዩብ ላይ ያወቅናት አይደለም ምላችሁ፣ ቤተሰብ አለ ቤተሰብ ፕራይቬት ያደረገውን ነገር ደግሞ እኔ እዚህ ጋር ሰማው ብዬ ለእናንተ መጥቼ አላወራም። ገባችሁ? ስለዚህ በጸሎት እናስባት ነው ማለት የምፈልገው። በቃ በጸሎት ማንም ሰው ሲቸገር ዘሎ እዚህ ጋር የሚያወጣ ሰው አለ፣ ችግሩን ዋጥ አድርጎ ከፈጣሪው ጋር የሚነጋገር ሰው አለ። ስለዚህ እነዚህ ልጆች ይሄን ነው የፈለጉት። የመጣባቸውን ችግር በዝምታና ከፈጣሪ ጋር በመነጋገር ለማሳለፍ ተገደዋል። እንታገሳቸው፣ እንጠብቃቸው፣ በጸሎት እናስባቸው። መጨነቅ የሰው ልጅ የሚወደው ሰው ሲያጣ ይጨነቃል። ይሄን አምናለው። ግን ደግሞ በሀሰት መርዝ የሚረጩ ሰዎች ጋር እየሄዳችሁ ጭንቀታችሁን አታሳዩ ለማለት ነው የምወደው። ስለተከታተላችሁኝ ከልብ አመሰግናለሁ። በተለይ ለእነዚህ ልጆች ሼር ሼር እያደረጋችሁ ብታደርሱልኝ በጣም ደስ ይለኛል። ከእንደዚህ ነገራቸው ቢቆጠቡ ይሄ ነገር ነገም ዋጋ ስለሚያስከፍላቸው ማለት ነው። መልካም ጊዜ የሆንላችሁ። ቻውቻው